እንግዲህ የምናቀርበው ጥያቄ የቤተ ክርስቲያን ቀደም ሲል ሲተከል በአጼ ፋሲል ዘመነ መንግስት ከ220 ዓመት በላይ የሆነው ታላቅ ቤተ ክርስቲያን ነው። ይህም ቤተ ክርስቲያን ሰባት ቅርሶች ያሉበት ነው። የመጀመሪያው ተጠሪው አቡነ ገብረ መንፈስ ቅዱስ ናቸው። ቀጥሎ አርባዕቱ እንስሳ ናቸው። ቀጥሎ 24ቱ ካህናተ ሰማይ ናቸው። ቀጥሎ ኢየሱስ ናዝራዊ ያለበት ጽዮን ማርያም አለችበት፣ ጊዮርጊስ አለበት፣ ቅዱስ ሚካኤል አሉበት። ስለዚህ የቦታ ታላቅ ቦታ ነው። ቀደም ያለ ቦታ ነው። ነገር ግን በዚህ መካተል ላይ ከተፈጥሮው ኑሮና ከአኗኗሩ አንጻር የተነሳ የቤተ ክርስቲያን የተሰራው ከ50 60 ዓመት በላይ ይሆነዋል። ይህም ግን ጽቃው ተቦርብሮ ቤተ ክርስቲያን አጠቃላይ ሙሉ ነብቷል። እንዲሁም የሚገጣጠም መስኮት። የተለያየ አጠቃላይ ምንም ጥርሱን የለውም። ይህም ከአቅም ማጣት አንፃር የተነሳ ነው። ሌላው ህብረተሰቡ ለወደፊቱ ቦታው ላይ የሆነ ችግር ይኖበት እየተንሸራተተ ወይም ወደ ጎድን ወይም ከፍ አድርጎ ለመስራት ቤተ ክርስቲያኑ ህብረተሰቡ ሊሰራ ሀሳብ አለው። ነገር ግን ይሁን እንጂ ያው እንግዲህ የገንዘብ ማተሪያ በጣም ያንሰዋል። ሰው ግን ፈቃደኛ ሆኖ ለመስራት ዝግጁ ሆኖ ሊሰራ አስመ ነበር። ነገር ግን አጥም ከማጣት አንጻር የተነሳ አኖ አሁን ቤተክርስቲያን ያለው አጠቃላይ የእንጨት ሳንቃ ነበረ። ከዘመኑ ብዛት አንፃር የተነሳ እንጨቱን ይኸው በአካል የሚታየው ስንጥቅ ብሎ ጭቃውን ተወር ብሎ ቤተክርስቲያን ያው እንግዲህ አስቸጋሪ ነገር የሆነው ይህ ህብረተሰብ ጥያቄ አሁንም ሊደረግ የሚያስፈልገው ምናልባት ከተቻለ ግንባታ ይሆን ይሰራልን እኛ ጉልበት ሁነን የሚያግዘን ቢያገኝ ለወደፊት ይሰራልን በተከታታይ ነገር ግን ለጊዜው ደግሞ አጠቃላይ አራት በር እንዳለ ቤተ መቅደሱ ከውስጥ ሶስት በር አለው። አጠቃላይ አስራ ሁለት መስኮት አለው። ይህም መስኮቱ አጠቃላይ መዝጊያ የለውም። ስለዚህም በዘመናዊ መልኩ በመዝጊያ ህብረተሰቡ ለመስራት እያቀር ነበር። በውስጡም እንደገና ማታሪያ እነሆ ወለታና መቅደስ መልካሙ የተባለች አንዲት በጎ አድራጊ ገዝታል ነበርና እስፒከርን የተሟላ አርባ ሺህ ብር ገዝታል ነበር እሱም ከዘመኑ ብዛት አንጻር የተነሳ ከአስር አመት በላይ የሆነዋን ዲናሞ አልቆ መብራት እንዲሁም አቁሟል። ከዚያ ሌላ በተለያየ መልኩ አጠቃላይ ህብረተሰቡ ለመስራት ወኒ እያለው ኑሮ፣ ነገር ግን ለመስራት ችሎታ ገንዘብ አጣን። ይሄን ካለ የሚረዳን ካለ አሁንም ቢሆን እውቅና እንዲያደርግልን ይሄን ችግር እንዲያሟልን የሚል ጥያቄ ነው ያለኝ። ላ የጎደራቸው የተናገሩት ይህ ቤተክርስቲያን በሰሜን ወሎ ዜሮ ስድስት ቀበሌ የሰገራት ቦታው ቦታው አካባቢው ለልማት የማይመች በፀሐይ በድርቅ የሚጋለጥ አካባቢ እና ተዳፋታማ የሆነ የመኪና መንገድ የማይገባበት እና በጎ አድራጎች የማያዩት ገጠር ከተማ ገጠር ቀበሌ ስለሆነ ከፍተኛ የሆነ ድህነት አረንቋ የሰመጠ ህዝቡም ሆነ ማንኛውም ቤተክርስቲያኑ ዘመናዊ ኑሮ የግለሰብ ቤት በዘመናዊ ኑሮ እየኖረ ይህ ግን በኑሮ በጭቃ ተለቁጦ በፋርዛ ፍንጨት እንጨት ተጠርቦ የጠቅላላ እጅ የሚያስገባ ቤተ ክርስቲያኑ በየጊዜው በጣም ሃናንኛውም ግለሰብ ቤት በታ የሆነ መሆኑ ይታወቃል። ከዚያም አንስቶ ህብረተሰቡ በጣም በድህነት ቢጣቅ ቢጋተሩም በሃይማኖቱም ትጉ ቢሆን ተወላጅም በውጭ የሚረዳ የሌለው ቤተ ክርስቲያን እና መሆኑ ይታወቃል። አሁን ህብረተሰቡ ግን ለጉልበቱ ከየለውም ለመስራት ከየለውም፣ አሸዋ አጓጉዞ በጉልበቱ ስሚንቱ አጓጉዞ በመስረቱ ለመስራት ዝግጁ ነው። ነገር ግን ይህ ለማድረግ ማርትራልና ገንዘብ የለም። ሌላው ጥምቀተ ባህር ጥምቀት እንኳን ሲጠማ